በአለማችን ጥራትና ደህንነት በጎደለው ህክምና ምክንያት በየአመቱ ሶስት ሚሊዮን የሚሆኑ ዜጎች ህይወታቸውን እንደሚያጡ መረጃዎች አመለክታሉ ከእነዚህ ውስጥ ደግሞ ኢትዮጵያ ተጠቃሽ ናት ታዲያ ይህን ለመቀነስ ና ደህንነቱ የተጠበቀ የህክምና አገልግሎት እንዲኖር ለማድረግ የግሉ ዘርፍ የራሱን ድርሻ መውሰድ እንዳለበት ይታመናል የህሙማንን ደህንነት በማስጠበቅ እንደ ሀገር የተሻለ ተግባር ሲያከናውን ስለመቆየቱ የተነገረለት የላንድ ማርክ አጠቃላይ ሆስፒታል አለም አቀፍ የህሙማን ደህንነት ቀንን አክብሯል በመርሃ ግብሩ ማርክ አጠቃላይ ሆስፒታል ዋና ስራ አስኪያጅ ፕሮፌሰር ከበደ ኦሊ ሆስፒታሉ ላለፉት አመታት የህሙማንን ደህንነት በማስጠበቅ ህሙማን የህመማቸውን ስቃይና ጭንቀት ብቻቸውን እንዳይጋፈጡ በማድረግ ችግራቸውን ሲጋራና ሲሰራ ስለመቆየቱ አንስተዋል። ደህንነታቸው ያልተጠበቁ ህክምናዎች የሚያስከትሉት የኢኮኖሚ የማህበራዊና የሰናመራዊ ጫና በቀላሉ የሚገመት አይደለም። ከልጅነት እስከ ሽኝት ከጤና አገልግሎት ጋር ያለንን ቁርኝት ስንፈትሽ አወቅንም አላወቅንም የእኛና የቅርቡ ቤተሰቦቻችን ተጋላጭነት ምን ያህል እንደሆነ መገመት አያዳግትም። ስለሆነም የታካሚዎች ደህንነት የእነሱ ጉዳይ ብቻ ሳይሆን የእኔና የእኛ ጉዳይ ጭምር ነው ከተባበር የሌሎች ሀገሮች ልምድም እንደሚያሳየው ችግሮቹን በአጭር ጊዜና በመለስተኛ ኢንቨስትመንት በግማሽ ያህል ልንቀርፍ እንችላለን። ደህንነታቸው የተጠበቁ የሕክምና አገልግሎቶች ለማህበረሰቡ ለመስጠት የጤና ተቋማትን ከማስፋት ጀምሮ ደህንነቱ የተጠበቀ እንዲሆን እየተሰራ ስለመሆኑ የጤና ሚኒስቴር ዴታ ሳህራላህ አብዱላሂ አንስተዋል። ለጤናው ሴክተር የጤና ደህንነትና ጥራትንና ፍትሀዊነትን ከማሻሻል በተለይ ፍትሐይነትን ከማሻሻል የጤና ተቋማትን ተደራሽነት ማድረግ አገልግሎት አሰጣጡን ማስፋፋት የሚለው ትልቁና ቁልፍ ጉዳይ ነው። በቅርቡም እንግዲህ እንደምታውቁት የፕራይመሪ ሄልስ ኬር ወይም ደግሞ የጤና ኤክስቴንሽን ፕሮግራማችንን እንደ አዲስ ማሻሻያ በማድረግ ማለት ነው የሮድ ማፕን ማዘጋጀት በተለይ የጤና ኤክስቴንሽን ፕሮግራሙንም የማሻሻያ ፕሮግራም በማድረግ የጤና ጣቢያ ወይም ደግሞ ጤና ኬ ወደ ኮምፕሬንሲቭ የሄልዝ ፖስት አገልግሎት እንዲያድጉ በማድረግ አገልግሎት አሰጣጡን የማሳደግና በዚሁም ደግሞ በተለይ የጥራትንም አክሰስንም ሴፍቲንም ከማሻሻል አኳያ ሰፊ ስራዎች እየሰራ የመጣበት እንደሆነ ይታወቃል። ሆስፒታሎች የታካሚዎችን መመዘኛ ሟልተው እንዲሰሩ ስራዎች እየተሰሩ ስለመሆኑ የገለጹት የኢትዮጵያ ጤና ክብካቤ ፌዴሬሽን ፕሬዚዳንት ዶክተር ማርቆስ ፈለቀ የግሉ የጤና ዘርፍም ደህንነቱ የተረጋገጠና የተጠበቀ የህክምና አገልግሎት እንዲኖር እየተሰራ ስለመሆኑም አንስተዋል። የአቅም ግንባታ ስራዎችን የቴክኒክ ድጋፎችን እየሰራ እንገኛለን በጤና ድርጅት ባስቀመጠው አቅጣጫ መሰረት የህሙማንን ደህንነት ለማረጋገጥ የሚያስችሉ ቼክ ሊስቶችን በየተቋማቱ መጠቀም በተለይ ሆስፒታል ውስጥ ወይም የጤና አገልግሎት ተቋም ውስጥ ከገቡ በኋላ ምንም አይነት የኢንፌክሽን እንዳይጋለጡ ከፍተኛ ጥረት ማድረግ እንደሚገባ በአስቀምጠ ዳይሬክሽን መሰረት እሱን እየሰራ እንገኛለን። እንግዲህ የላንድ ማርክ ሆስፒታል በራሱ ተነሳሽነት ይህን ተቋም የመረጥ ነው። በራሱ ተነሳሽነት የህሙማን ደህንነትን ለማስጠበቅ የተለያዩ ኢኒሼቲቮችን ሲከተል የነበረ ተቋም ነው። በሀገር አቀፍ ደረጃም ራሱ ከነበሩ ሆስፒታሎችን ስኮር ተደርገው ከፍተኛ ውጤት ያስመዘገበ ተቋም ነው።